ባልተቤቱን ካልናቁ አጥሩን አይነቀንቁ ይላሉ የአገሬ ሰዎች ሲተርቱ። ወይዘሮ ባዮሽ በዚህ ልክ ንቀትና በዚህ ልክ ጓደኛዋ ላይ አፈር መጫን ለምን እንደፈለገች ምክንያቱን በዝርዝር የምንመለከት ይሆናል ማለት ነው። የሚገርመው ነገር እንግዲህ ሀና በክፍል 46 እውነቱ ወጥቶ ሀና ውድ ቤተሰቦቿን ለዘመናት የለፋችበትን ለዘመናት የደከመችበትን ቤተሰብ በማገኘቷ ብትደሰትም ደግሞ ማንኛው ጋር ለመሆን ለሆን ነው እዚህ ጋር አባት ያለኝ እንደ አባት እንደ እናቱ ሆኖ ያሳደገኝ ስትል ደግሞ አባዬ ሄዶ አድርግልኝ እያለ ስትማጸን ትገኛለች ማለት ነው። በሆስፒታሉ እንግዲህ ምርመራው ተደርጓል። በክፍል 47 የምርመራው ሁኔታ ይሰማል ማለት ነው። እኔ የሚመስለኝ ግን የምርመራ ወረቀቱ ካለበት ጠፋብን የሚሉ እየመሰለኝ በጣም እየፈራሁ ነው። በነገራችን ላይ የተመልካችን ለተመልካች ክብር ሲባል በወይዘሮ ባዩሽ ምክንያት ምርመራው መሰወር ወይም ምርመራው መቀየር፣ የተለያየ ችግር አለመባል እንደሌለበት እንግዲህ ደራሲውን እናሳስባለን። እውነት ተደብቃ አትቀርም አንዳንዴ ይሄ በድራማ መልክ እየመጣ ሆኖ ነው እንጂ በእውነተኛ ታሪክ ላይ በህይወታችን የምናምናቸው የምናቀርባቸው፣ የራሴ አማካሪዎቼ፣ ጓደኞቼ፣ ቤተሰቦቼ ያልናቸው ሰዎች በእኛ ላይ ጉድጓድ እንደሚቆፍሩ ስንቶቻችን እናቅ ይሆናል። ጥርሳቸው እየሳቀ እያስመሰለ ከጀርባ ግን በጦር እየወጉን የብዙ ሰው ህይወት በቅርብ ሰው ወዳጁ፣ በትዳር አጋሩ፣ በጓደኛው፣ በቤተሰቡ ህይወቱ ያለፈ ብዙ ህይወቱ የተመሰቃቀለ ስንት ነገር አለ። ወይዘሮ ባዩሽ እንግዲህ እየሰሩ ያሉት ያን ነገር እያንጸባረቁ ነው። በእርግጥ አስተማሪና ልብ አንጠልጣይ ድራማ ነው። ወይዘሮ ሚላት ደግሞ ግትር ከማለት ይልቅ ለምን የሚለውን ጥያቄ ወይም ለምን የሚለውን ነገር የማትመልስ ናት። ልጆቿም ሲሉ ለእናንተ ብዬ ነው ምን አደረገቻችሁ በስተቀር ጠለቅ ብላ ነገሮችን መመልከት አትችልም። ሀና ይሄ ታሪኬ ነው ታሪክን ሰርቃኛለኝ ብላ ስትመጣ ኦኬ ሀና ቁጭ በይ ብላ ልጆችንም ባልተቤቷንም እንዲሁም ደግሞ ሀናን ቁጭ አርጋ ስላመጣጠዋ የት እንዳደገች በምን ምክንያት ይሄ ታሪክ እንደተገኘላት መጠየቅ ትችልና ጉዳዩን ማመን ትችል ነበር ይባስ ብላ እርግብን ላለማስከፋት ብላ ሀናን የማይባሉ ቃላቶች እንደውም ስምሽ ሁላ ጠፋብኝ ስምሽ ማን ነበር ግቢና ባከችከችን ስሪ በማለት እያመናጫጨቃቻት ትገኛለች። ሐሴት እንግዲህ በጣም ተጨንቃለች፣ ወይም እርግብ ማለት ነው። ምክንያቱም እርግብ ወይም ሐሴት ሐሴት አይደለችም። ታሪኩ በባዩሽ አማካይነት ሃምሳ ሺህ ብር እከፍላለሁ ብላ የተዘረፈ እቃ ነው። ምክንያቱም ሐና ይህን ነገር ለአባቷ ለምን እንደደበቀች ፎቶ፣ ሌላ ቦታ ከሥራ ቦታዋ እንደተገኘ ያለውን ታሪክ ለአባቷ ባለመናገሯ በሐና ቅር ብሎኛል። ሐና ሙሉ ሴት ናት፣ ጎበዝ ናት። ማንም ሰው የሰው ልጅ ጎዶሎ ቢሆንም፣ ሐና ግን በጣም አስተዋይ ናት። ይህን ግን ለምን ዘነጋችው? አባቴ የኔን ታሪክ የሰረቀች በቴሌቪዥን ጣቢያ ታይታለች። ስለዚህ እኔ ደግሞ ይህ ታሪክ የኔ ነው ብዬ ስል ኖ ከሆነማ መመርመር አለብሽ ተብዬ ምርመራ ላካር ነው ብትል እኮ አባቷ ጉዳዩን እዚህ ያፈርጡትና እነ ይዘሮ ሚላትና እንዲሁም አቶ መስፍን የነሰላም አባት ጉዳዩን ስሬ ሲያደርጉት ነበር። እርግጠኛ ነኝ ይህ ነገር ከተሰማ በኋላ ምናሴ ወይዘሮ ባዮሽን እንቀርጎ እንደሚገላትም አልጠራጠርም። በመቀጠል ደግሞ ወደ ከርቸሌ ሳኖርድ ይህ ነገር ጠንከር ጠንከር ቤ አትደንባበር እያለ ልጅቱን ራሱ በጭንቀት ልገላት ነው። ምን እንደተማመነች እምናውቀው ነገር የለንም። እስኪ ቶሎ ይለቀቅልን። ቶሎ ተለቆ ጉዳዩን ማወቅ እና ማገንዘብ እንፈልጋለን። ሀናም ሰላም አግኝታ ትረፍ። እኛም ተመልካቾች ደግሞ ይህን ልብ አንጠልጣይ የቤተሰብ ታሪክ እርፍ እንበል። ወይዘሮ ሚላትም እውነቱን አውቃ፣ ጥላቷን አውቃ፣ ወዳጇን አውቃ ህይወት ይቀጥላል ብላ ትዳሯንስ የበተነችው ትዳሯ ላይ ቅሬታ እንዲኖር ያደረገችው ወይዘሮ ባጊሽ ቢሆን መሆኗንስ በምን እናውቃለን? በጣም ደንግታለች። ይህ ሰው ቤት መምጣቱ በጣም ተርበትብታለች። የምታደርገው የምታነሳው ሁሉ ጠፍቶባታል። ኢቨን በርስ ሲከፍትባት እንኳ ለምንድን ነው እያለች ድንብርብሯ ወጥቷል። አንድ ሰው በአንድ ሰው ላይ ድንብር ብሩ ከወጣ የሰራው ወይም ያሰረው ሴር አለ፣ ችግር ፈጥሯል ከዛ ሰውዬ ጋ ማለት ነው። ስለዚህ በነገው በክፍል 46 የሚለቀቀው መልካም ዜና መልካም ተስፋ ሊሆናል ብዬ ተስፋ አድርጋለሁ። የምርመራ ውጤቱ እንግዲህ ሊደርስም ጊዜ ስለሚያስፈልገው ላይደርስም፣ ውጭ ሀገር ስለሆነ እንትን የሚደረገው ላብራቶሪው ላይደርስም ይችላል። ለማንኛውም ወይዘሮ የሚላት ራስሽን ነቃ በይ ጥላትሽን ወዳጅሽን ዘወር ዘወር ዘወርሽ ፈትሽ። በቃ ልጄ ልጄ ከማለት ይልቅ እንዴት እንደመጣች፣ የት እንደሆነች ሃናንም ልጅቷንም በደንብ መጠየቅና ያለውን እውነታ መቀበል የተሻለ ሆኖ እያለ በስድብ እና በጩሆት ጋጋታ ሃናን ለማስከፋት መሞከር፣ ሃና ደግሞ የነምናሴና የሰላም ጥብቅ ወዳጃቸው ጥብቅ ታዛዣቸው ስለሆነች በምንም ሊፋቶሽ አይችሉም ማለት ነው። ሀሴትን ወይም ርግብ አዲስ የመጣዩን አገኛለሁ ስትይ ነባሮቹ ሀናና መናሴን ከሀና ጎን ስለቆሙ እንዳታጫቸው ፈራለሁ ማለት ነው። ስለዚህ በክፍል 46 ሀና እናቷን፣ ቤተሰቦቿን ታገኛለች። አባቷ ከሕክምና በደስታ ብዛት ጤናው ይመለስለታል። እንዲሁም አሴር እንግዲህ አሴርን ወይ ታገባለች ሰላም ወያ ሲሪን ታገባለች። ህይወት ይቀጥላል። ሀና እፎ ያለ ህይወት የአስራ ስድስት አመት ጥያቄዋ ተመልሶ በእናቷ በእህቶቿና በወንድሟ በአባቷ ቅፍ ዳግም ትገባለች ማለት ነው። በነገራችን ላይ ጥላት በራሳችን በህይወታችን ካለ መቼም እንለፋለን እንጂ ህይወታችን መስመር አይይዝም። ወይዘሮ ሚላት እንግዲህ የገጠማት የባዩሽ ጉዳይ ይሄ ነው። በሀብቷ በኑሮዋ በልጆቿ ስለምትቀና፣ እሷ ልጅ አልባ ስለሆነች ወይም ልጅ ስላልወለደች በብዙ ነገር ስለምትቀና የእሷን ህይወት ለማመሰቃቀል ደፋ ቀና የምትል ሴትዩ እንደሆነች፣ እንዴት እንዳደረሰችበትም ግራ ታጋባለች ማለት ነው። እንግዲህ ውድ ቤተሰቦቼ የዛሬው አቀራረቢ ጉዳይ ከተመቻችሁ ሀሳብ አስተያየታችሁን፣ ማስተካከል ያለብኝን ጉዳዮች ደግሞ በመናገር በተመሳሳይ ፕሮግራም በድጋሚ እንገናኛለን። ሰላም ቆዩልኝ። ኢትዮጵያውያን ኤርትራውያን፣ የተጨነቀች ነፍስ ሁሌም ትረፍ። ሀገራችን ኢትዮጵያ ሰላም ያደረግልን። ሁሌም ከእውነት ጎን እንቁም እላለሁ።